እንቁላል በጣም አስፈላጊ በሆኑ ቪታሚኖች፣ ማዕድናትና ጤናማ ቅባቶች የበለጸገ የተፈጥሮ በጣም ገንቢ ከሆኑ ምግቦች ውስጥ አንዱ ነው። በየቀኑ በመጠኑ ከተበሉ እንቁላሎች በሰውነት ውስጥ በተለያዩ ስርዓቶች ላይ በጎ ተጽዕኖ የሚያሳድሩ በርካታ የጤና ጥቅሞችን ሊሰጡ ይችላሉ። ስለዚህ በዛሬው ቪዲዮአችን በየቀኑ እንቁላል መብላት ስለሚሰጠን ድንቅ የጤና ጠቀሜታዎች በስፋት የምናይ ይሆናል። እንዲሁም በየቀኑ እንደዚህ ጤናው እንዲጠብቁና እንዲያሻሽሉ የሚጠቅሙ መረጃ እንዲያገኙ ይህንን ቻናል አሁኑኑ ሰብስክራይብ ማድረጎን አይርሱም። በየቀኑ እንቁላል መብላት እንደጀመሩ ይህ በሰውነትዎ ላይ ይከሰታል። አንደኛ የፕሮቲን ቅበላና የጡንቻ ጥንካሬን ይጨምራል። እንቁላል ከፍተኛ ጥራት ያለው የፕሮቲን ምንጭ ሲሆን በአንድ እንቁላል ውስጥ ስድስት ግራም ፕሮቲን ያቀርባል። ፕሮቲን ለጡንቻዎች የህብረ ህዋሳት መጠገኛ እና አጠቃላይ የሰውነት ስራ ገንቢ አካል ነው። የጡንቻ ጥገናና እድገት፦ በየቀኑ እንቁላል መመገብ የጡንቻን ማገገምና እድገትን ይደግፋል። ይህም የአካል ብቃት እንቅስቃሴ ለሚያደርጉ ወይም ጡንቻቸው እንዲያድግ ለሚፈልጉ ሰዎች ተስማሚ ያደርጋቸዋል። እንዲሁም በእንቁላሎች ውስጥ ያለው ፕሮቲን ረዘም ላለ ጊዜ የመጥገብ ስሜት እንዲሰሙት ይረዳል፣ የረሃብን ፍላጎት ይቀንሳል፣ ክብደቶን ለመቆጣጠርም ይረዳል። ሁለተኛ የአንጎል ጤናና የግንዛቤ እድገትን ይጨምራል። እንቁላል በኮሊን የበለጸገ ሲሆን በአንጎል ተግባር በማስታወስና ና በስሜት ቁጥጥር ውስጥ ወሳኝ ሚና የሚጫወት አስፈላጊ ንጥረ ነገር ነው። የተሻለ የማስታወስ ችሎታ ኮሊን ለማስታወስና ና ለግንዛቤ ተግባር ወሳኝ የሆነውን አሲታይ ኮሊን የነርቭ አስተላላፊ እንዲፈጠር ይረዳል። እንዲሁም እንቁላልን አዘውትሮ መመገብ የማገናዘብ አቀም ማነስን ሊከላከልና እንደ አልዛይመርስ ያሉ የነርቭ በሽታዎች የመጋለጥ እድልን ይቀንሳል። ሶስተኛ የተሻለ የአይን ጤና እንቁላል ለአይን ጤና ጠቃሚ በሆኑ አንቲኦክሲዳንት በሉቲንና በዚያክሳንቲን የበለጸገ ነው። ከእድሜ ጋር ተያያዥነት ያለው የማኩላር ዲጀኔሬሽን እና የአይን ሞራ ግርዶሽ እንዳይከሰት ለመከላከል ይረዳል። የአይን ችግር ስጋትን ይቀንሳል። እነዚህ አንቲኦክሲዳንትስ ጎጂ ሰማያዊ ብርሃንን በማጣራት በአይን ላይ የኦክሳይድ ውጥረትን ይቀንሳሉ። ይህም በተለይ በእድሜ እየገፉ ሲሄድ የተሻለ የአይን ጤና እንዲኖር ያደርጋል። እንዲሁም በእንቁላል ውስጥ የሚገኘው ቫይታሚን ኤ ጤናማ እይታን ለመጠበቅ በተለይም ዝቅተኛ ብርሃን ባለበት ውስጥ ወሳኝ ሚና ይጫወታል። አራተኛ የልብ ጤናን ያሻሽላል። ምንም እንኳ ቀደም ያለ የኮሌስትሮል ስጋት ቢኖርም በቅርብ ጊዜ የተደረጉ ጥናቶች እንደሚያሳዩት እንቁላል በመጠን ሲወሰድ ለልብ ጤና ጠቃሚ ሊሆን ይችላል። እንቁላሎች ኤችዲኤል ወይም ጥሩ ኮሌስትሮልን ይይዛሉ። ይህም የልብ በሽታ ተጋላጭነትን ይቀንሳል። የኤችዲኤል ደረጃዎችን መጨመር፣ እንቁላል በየቀኑ የሚመገቡ ሰዎች ለልብ ህመምና ለስትሮክ የመጋለጥ እድላቸው አነስተኛ ነው። እንዲሁም ለአብዛኞቹ ሰዎች በእንቁላል ውስጥ ያለው ኮሌስትሮል በደም ውስጥ ያለው የኮሌስትሮል መጠን ላይ ከፍተኛ ለውጥ አያመጣም። እንዲሁም እንቁላሎች የልብና የደም ስር ጤንነትን የሚያበረታቱ ጤናማ ቅባቶችን ይይዛሉ። አምስተኛ ጠንካራ አጥንትና ጥርስ። እንቁላል በተፈጥሮ በውስጡ ቫይታሚን ዲ ከያዙት ጥቂት ምግቦች ውስጥ አንዱ ሲሆን ለካልሲየም አወሳሰድና ለአጥንት ጤና ወሳኝ የሆነ ንጥረ ነገር ነው። የተሻሻለ የአጥንት ጥንካሬ፣ ከእንቁላል የሚገኘው ቫይታሚን ዲ የካልሲየም ውህድን በመደገፍ የአጥንትና የጥርስ ጤናን ለመጠበቅ ይረዳል። ይህም የአጥንት በሽታ ተጋላጭነትን ይቀንሳል። የጥርስ ጤና እንቁላል አዘውትሮ መመገብ ጠንካራ ጥርስ እንዲኖር ያደርጋል። እንደ ፎስፈረስ ያሉ አስፈላጊ ማዕድናትን በማቅረብ ከካልሲየም ና ቫይታሚን ቢ ጋር አብሮ እንዲሰሩ ያደርጋል። ስድስተኛ የበሽታ የመከላከል አቅምን ይጨምራል። እንቁላል በቫይታሚኖች ና በማዕድናት የበለጸገ ሲሆን ለጤናማ የበሽታ መቋቋም ስርዓት በጣም አስፈላጊ የሆኑትን እንደ ቫይታሚን ኤ፣ ቫይታሚን ቢ12 እና ና ሴሊኒየም ይገኙበታል። የተሻለ የበሽታ መከላከል ምላሽ ቫይታሚን ኤ እና ቢ12 በሽታን የመከላከል አቅም በማመንጨት ቁልፍ ሚና ሲጫወቱ ሴሊኒየም ደግሞ ኢንፌክሽን እና እብጠትን ለመከላከል ይረዳል። እንዲሁም የበሽታ ስጋትን ይቀንሳል። እንቁላልን በየቀኑ መመገብ ሰውነታችን አጠቃላይ በሽታ የመከላከል አቅሙን በማጠናከር ከተለመዱ ኢንፌክሽኖች ና በሽታዎች እንዲከላከል ይረደዋል። ሰባተኛ ጤናማ ቆዳና ጸጉር እንደ ባዮቲን ቫይታሚን ኤ እና ቫይታሚን ኢ ያሉ በእንቁላል ውስጥ ያሉ ንጥረ ነገሮች ጤናማ ቆዳና ጸጉርን ለመጠበቅ ወሳኝ ናቸው። የጸጉር እድገትን ያበረታታል። በእንቁላል ውስጥ የሚገኘው ባዮቲን ቫይታሚን ቢ7 የጸጉር ጥንካሬን፣ ውፍረትንና እድገትን እንደሚያጎለብት ይታወቃል። እንዲሁም በእንቁላል ውስጥ የሚገኘው አንቲኦክሲዳንት እና ቫይታሚን ውድ የቆዳ የመለጠት ችሎታን ለመጠበቅ እብጠትን ለመቀነስና ብጉርን ለመቋቋም ይረዳል። ስምንተኛ የተሻለ ኢነርጂ ደረጃዎች እንቁላል በቪ ቫይታሚን የተሞላ ነው። በተለያዩም ቫይታሚን ቢ12 እና ሪቦፍላቪን ወይም ቢ ምግብን ወደ ኃይል ለመቀየር አስፈላጊ ናቸው። ቀኑን ሙሉ የሚቆይ ኃይልን ይሰጣል። በእንቁላል ውስጥ ያሉት ቢ ቪታሚኖች ሰውነቱ ካርቦሃይድሬትን፣ ስብንና ፕሮቲንን በብቃት እንዲዋሃድ ያግዙታል። ይህም ቀኑን ሙሉ ቋሚ ኃይል ይሰጠውታል። እንዲሁም የቫይታሚን ቢ ጥረት ወደ መዛልና ድካም ይደርጋል። እንቁላልን በየቀኑ መመገብ እነዚህን ኃይል የሚጨምሩ ንጥረ ነገሮች በበቂ ሁኔታ እያገኙ መሆኑን ያሳያሉ። ዘጠነኛ፣ የጉበት ጤናን ያሻሽላል። በእንቁላል ውስጥ በብዛት የሚገኘው ኮሊን ለጉበት ጤና በጣም አስፈላጊ ነው። ለስብ ሜታቦሊዝም ወሳኝ የሆኑትን ፎሶልፒርስን ለማምረት ይረዳል። የጉበት መከላከያ፣ በየቀኑ እንቁላል መመገብ የጉበት ተግባርን ይደግፋል እናም እንደ የጉበት በሽታ ያሉ ሁኔታዎችን ይከላከላል። እንዲሁም ፋት ሜታቦሊዝም፣ ኮሊን ስብን በማቀነባበርና ከጉበት ውስጥ መርዛማ ንጥረ ነገሮችን ለማስወገድ ይረዳል። ይህም አጠቃላይ የጉበት ጤናንና ተግባርን ያሻሽላል። አስረኛ ክብደት መቀነስና ስብ መቀነስ። እንቁላል ዝቅተኛ የካሎሪ ይዘት ያላቸው ነገር ግን ከፍተኛ የፕሮቲን ይዘት ያለው ምግብ ሲሆን ይህም ረዘም ላለ ጊዜ ሙሉና እርካታ እንዲሰሙት በማድረግ ክብደትን ለመቀነስ ይረዳል። እንዲሁም የእንቁላል ከፍተኛ የጥጋብ ስሜት ውጤት ቀኑ ሙሉ የካሎሪ ፍጆታን ለመቀነስ ይረዳል። ይህም ለክብደት መቀነስ ጠቃሚ ነገር ነው። ስብን ማቃጠል በእንቁላል ውስጥ የሚገኙት አሚኖ አሲዶች ሰውነቱ ስብን በተቀላጠፈ ሁኔታ እንዲያቃጥል ይረዳል። ይህም ክብደትን ለመቀነስና ስብን ለመቀነስ ይረዳል። 11 ጥፍርን ያጠነክራል። እንቁላል የባዮቲን የበለጸገ ምንጭ ሲሆን ጠንካራና ጤናማ ጥፍር እንዲኖር ያደርጋል። ጠንካራ ጥፍር። በሚሰባበር ወይም ስስ ጥፍር ካሉት እንቁላል ወደ ዕለታዊ አመጋገብ ውስጥ መጨመር ጥንካሬንና ስብራትን ይከላከላል። ጤናማ እድገት። እንቁላል አዘውትሮ መመገብ ፈጣንና ጤናማ የጥፍር እድገት እንዲኖር ያደርጋል። 12 የሆርሞን ሚዛን። እንቁላል ለወንዶችና ለሴቶች አስፈላጊ የሆነውን የሆርሞን ምርትንና ሚዛንን የሚደግፉ ጤናማ ስብና ፕሮቲኖች አሉት። ለስነተዋለው ጤና ድጋፍ። በእንቁላሎች ውስጥ ያለው የፕሮቲንና የስብ ይዘት እንደ ኢስትሮጅንና ቴስቲስትሮን ያሉ ሆርሞኖችን ለማምረት ይረዳል። ይህም ለስነተዋለው ጤናና አጠቃላይ የሆርሞን ሚዛን አስፈላጊ ናቸው። እንቁላልን በየቀኑ መመገብ ከጡንቻ እድገት እና ከአእምሮ ስራ ጀምሮ እስከ የአይን ጤናና የሰውነት በሽታ መከላከል ድጋፍ ድረስ በርካታ የጤና ጥቅሞችን ይሰጣል። በተመጣጣኝ አመጋገብ ውስጥ ሲካተቱ እንቁላሎች ለአጠቃላይ ደህንነት ከፍተኛ አስተዋጽኦ ያደርጋሉ። ነገር ግን የተለየ አመጋገብ ስጋቶች ካሉት፣ በተለይም ከፍ ያለ ኮሌስትሮል ወይም ሌሎች የጤና ሁኔታዎች ካሉት ከጤና ባለሙያ ጋር መማከር አስፈላጊ ነው። እንቁላሎችን በመጠኑ በመብላት እነዚህን ጥልቅ የሆነ የጤና ጥቅማ ጥቅሞችን ማግኘት ይችላሉ። አይሆፕ በዛሬው ቪዲዮ ጠቃሚ መረጃና ትልቅ ግንዛቤ እንዳገኛችሁበት ተስፋ አደርጋለሁ። እንደዚህ አይነት ጠቃሚ የጤና መረጃ እንዲደርሳችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ለሌሎች ይህ ቪዲዮ እንዲደርሳቸው ላይክ፣ ሼር ማድረጎን አይርሱ። ሌላው ስኳር ህመም ካለ በጥንቃቄ ልትበሏቸው የሚገቡ የፍራፍሬ አይነቶች አሉ። ስለ እነሱ ማወቅ ከፈለጉ ቪዲዮውን እዚህ ጋር ያገኙታል።